አማራ የቀጠናውን አነጋጋሪ ትውልድ ወደ ትግል ሜዳው አምጥቷል። ጸረ አማራ ጸረ ኢትዮጵያ ጸረ ሰው ሆኖ የተገነባው የብልጽግናው መንግስትም እየተፈረካከሰ ነው። የአማራ ትግል የአፍሪካ ቀንድ ሁኔታ እየለወጠ ነው ተብሏል። ከጎረቤት ሀገር ጋር የፈጠረውን ግንኙነት የተመለከተ መረጃ ይዘናል። የደብረ ኤልያሱ ገዳም በመከላከያ እንዲወድም ተወስኗል። ገዳሙ ተከቧል። መከላከያ እና ፋኖ ተፋጠዋል። መከላከያው ሙሉ በሙሉ የተደመሰሰበት አውደ ውጊያ አስደናቂ ጀብድ ተሰርቶበታል። ዝርዝሩን ትሰሙታላችሁ። አዲስ አበባ የሕዝቡ ሰቆቃና የተረኝነት ዘረፋው ከፍቷል። የሚኒስትሩ የግንባታ ቦታ ለተረኛው ኦሮሞ ተሰጥቷል። ጉዳዩ አነጋጋሪ ሆኗል። ታዳምጡቷላቸው። ከአንድ ሺህ በላይ ዜጎች የተገደሉበትን ዘግናኝ ጦርነት የተመለከተ መረጃም ወደ እናንተ ይደርሳል። ሰላም ጤና ፍቅር በያላችሁበት ይድረሳቸው፣ ውድ የብላክ ላይን ሚዲያ ቤተሰቦች ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በታሪክ አጋጣሚ ኢትዮጵያ የምትባል ግዙፍ ሀገር የመምራት እድል ያገኘው ብልጽግና የተባለ የአረመኔዎች ስብስብ ከነክፉ ስራው እየተነቀለ ነው። የአማራን ህዝብና ታሪኩን ጠልቶ ሊያጠፋ የቋመጠው ባንዳ ለረጅም ጊዜ ሊኖርበት ካቀደው ዙፋኑ ላይ ተቆርጦ ሊወድቅ ዋዜማው ላይ ተዳርሷል። በመከራ የበረቱ በመገፋት የጀገኑ አርበኞች ከያቅጣጫው ወጥተው ጉልበታሙን አምባገነን አገዛዝ እያ እንበረከኩት ነው። ጠላቶች እንደ ህዝብ ሊያጠፉት ሲዘምቱ እንደ ህዝብ በእንቢተኝነት ተነስቶ እየመከተ ያለው አማራ የዘመኑ ልዩ የነጻነት ክስተት ሆኗል። በመንግስትነት ስም አራት ኪሎ የመሸገው ሰው ለውድን ይገባበት ገደል ይደበቅበት ዋሻ እስኪጠፋው እየተገረፈ ነው። መለዮ ለባሹ ወንበር ጠባቂ ሰራዊት የፍርሃት ቆፈን ወርሶት እየተርበተበተ ነው። በጭፍን ጥላቻ ታውሮና እስካአፍንጫው ታጥቆ የአማራ ግዛቶችን የወረረው ብርሃኑ ጁላ መራ ቆሻሹ ጦር እየተቀጣ እንዲፈረጥ ተደርጓል። የጠራ ዓላማና ግብ ተበጅቶለት በእውነተኛ ጀግኖች እየተመራ ያለው ትግል በአስደናቂ ድሎች ታጅቦ እየተካሄደ ነው። ዘመናዊ ወታደራዊ ሳይንስን ከቀደምቶቹ የነፍጠኝነት እሴት ጋር ያዋህዱ የጦር መሪዎች በየአውደ ውጊያው ተከስተዋል። የትናንትና የዛሬ የዓለምን የፖለቲካ ሚዛን ጠንቅቀው የሚያውቁ ብቻ ሳይሆን መጪውንም በእውቀት የሚተነብዩ ብልህ ፖለቲከኞች ተፈጥረዋል። አማራ በመንግስት ደረጃ እን እንዲጠፋ ሲፈረድበት በእንቢተኝነት ከመፋለም ውጪ ምርጫ የሌለው ሕዝብ ሆኗል። እንዲህ ባለው ሁኔታ የቀጠለው ውጊያ ከቀጠናው ታሪካዊና አሁናዊ ክስተቶች ጋር ተጣጥሞ የሚገነባ መሆን እንዳለበት ይነገራል። ከግጭትና ከጦርነት አዙሪት ውስጥ የተነጠለ ሆኖ ባያውቅም ዓለም አቀፋዊ የስበት ማዕከልነቱን ግን ያልተነጠቀው የአፍሪካ ቀንድ ቀጠና አሁንም የብዙ አህጉር አቀፍና ዓለም አቀፍ ጉዳዮች ማጠንጠኛ እንደሆነ ቀጥሏል። የጂኦግራፊ የታሪክ፣ የህዝብ ብዛት፣ የተፈጥሮ ሀብት፣ የፖለቲካ ልምምድ፣ የዲፕሎማሲ አተያይ እና የባህል ጉራማይሌነት ያለበት መሆኑ አሁንም ድረስ ለቀጠለው የቀጠናው አለመረጋጋት እንደ ምክንያት ይጠቀሳል። ድንበር ተሻጋሪና በሀገሪቱ መካከል ጦር ያማዘዙ ክስተቶች ባለፉት አመታት መታየታቸውም አይዘነጋም። በፖለቲካ ርዕዮተ ዓለም፣ በብሔር፣ በጎሳ፣ በሃይማኖት፣ በውስጥ ወሰን እና በሌሎች ምክንያቶች ሲፈጠሩ የኖሩና የቀጠሉ ጦርነቶች የቀጠናው ዋነኛው ቁስለቶች ናቸው። አሁናዊ የቀጠና ሁኔታም ጉራማይሌነት ያለበትና የማይተነበይ ነው። እንደ አብይ አህመድ አይነት የደን ባለስልጣናትንም ይዟል። እንደ ዊልያም ሩት ያሉ የፍትህ ጭላንጭል ያሳዩ አስተዳደሮችም አሉበት። ዲፕሎማሲውም አንዴ ወደ አሜሪካ ምዕራባውያን፣ ሌላ ወደ ቻይናና ሩሲያ፣ አንዳንዴም ወደ አዲሶቹ ሀያላን አረብ ሀገራት እያዘነበለ የሚቆምበት ምሰሶ እንዳይታወቅ አድርጓል። የአፍሪካ ቀንድ ሁሉም ሀገራትና ህዝቦች የሚጋሩ ቸው ተመሳሳይ ችግሮች አሉባቸው። የመጀመሪያው የመንግስታት ሁሉን አቀፍ ውድቀት ነው። ሁሉም ሀገራት የአምባገነንነትና የስልጣን ጥማት ልምምድ የዳበረባቸው ናቸው። ተደጋጋሚ ህዝብን የሚበድሉ መንግስታዊ ጉልበተኞች የሚፈጠሩበት አካባቢም ነው። በተለይም ከቀኝ ግዛት ማግስት ጉልበተኛ ባለጊዜዎች በሌላ ጉልበተኛ ቡድኖች እየተገለበጡ በቀጠሉበት የአፍሪካ ቀንድ ቀጠና የተረጋጋና ቀቡልነት ያለው ስርዓተ መንግስት ማቆም የቻለ ሀገር የለም። በዚህም ሰበብ የንጹሀን

ግጭት የሚፈጸምበት አካባቢም ሆኗል። ሰላማዊ የፖለቲካ ሜዳ ከመንግስታት ካድሬዎች አንደበትና ከልሳን ሚዲያዎቻቸው ውጪ በተግባር የማይታይበትም ነው። ለሁሉም የቀጠናው ሀገራት መንግስታት ቀይ መስመራቸውን የህዝብ ደህንነትና እድገት ሳይሆን ግላዊ ስልጣናቸው ሆኗል። የኢትዮጵያና የአማራ ህዝብ ሁኔታም ለዚህ እንደ ዋነኛ ማስረጃ ይጠቀሳሉ። የሀገሪቱ አሁናዊ ቁመና በአጭሩ ስንመለከትም በኢትዮጵያ ከ2010 ዓ ምት ጀምሮ በ በስልጣን ላይ ያለው የጠቅላይ ሚኒስትር አብይ አህመድ አገዛዝ ከሁሉም ጎረቤት ሀገራት ያልተሳካና ዘላቂነት የሌለው ግንኙነት ፈጥሯል። ቀደም ሲል በትግራይ ጦርነት በማካሄድ አሁንም በአማራ ህዝብ ላይ ግልጽ የዘር ማጥፋት ዘመቻ በመክፈት የቀጠናው ስጋት እንደሆነ ታይቷል። ጅቡቲ በየመን የሁቲዎች የወቅቱ የቀይ ባህር ውጥረትና በስትራቴጂያዊ አቀማመጧ የተነሳ በርካታ የውጭ ጦር ኃይሎችን በማስተናገር ናት። አሜሪካ፣ ቻይና ቻይናና ፈረንሳይ ጨምሮ ታላላቅ ሀገራት በሀገሪቱ የጦር ሰፈር ገብተዋል። ይህም ከውስጣዊ ብሔርና ጎሳ ተኮር የፖለቲካ ቁርሾች ጋር ተዳምሮ ሌላ ስጋት ሆኗል። ከ30 ዓመታት በላይ በፕሬዝዳንትነት ኢሳያስ አፈወርቂ አስተዳደር ስር ያለችውና ከአንድ ፓርቲ ስርዓት ያልወጣቸው ኤርትራ ከሀያላኑ ጋር ያላት አለመግባባት እንደቀጠለ ነው። በአብይ አህመዱ የኢትዮጵያ አስተዳደር የተፈጸመባት ክህደት የጦርነት ድባብ በድጋሚ እንዲያንዣብብ አድርጓል። በሶማሊያ በ2022 የተመረጠው ፕሬዚዳንት ሐሰን ሼክ መሐመድ በዓለም አቀፍ አሸባሪነት የተፈረጀውን አልሸባብን ለማባረር በ2024 መጨረሻ ቀነ ገደብ አስቀምጦ ቢሰራም አልተሳካለትም። ከቀጠናው ሀገራት ጋር ያለው የደከመ ዲፕሎማሲም የሶማሊያን ችግር እያባባሰው መጥቷል። ሱዳን እንደ አውሮፓውያን አቆጣጠር በ2019 ለወራት የዘለቀው ህዝባዊ ተቃውሞ በአፍሪካ ለረጅም ጊዜ በስልጣን ላይ የቆዩት ፕሬዝዳንት ኦማር ሐሰን አልበሽርን ከስልጣን አስወግዶ የዲሞክራሲ ተስፋን ሰጥቶ ነበር። ሆኖም ከሚያዝያ 2023 ጀምሮ ደግሞ በሱዳን ጦር ኃይሎችና ና ፈጥኖ ደራሽ በመባል በሚታወቀው የመከላከያ ሰራዊት መካከል ግጭት ውስጥ ትገኛለች። ከኢትዮጵያ ጋር ያላት የድንበር ግጭትም ባለበት የቆየና ያልተፈታ ነው። እንዲህ ያሉ ቀጠናዊ ሁኔታዎችን ማወቅና መተንተን ለአሁናዊ የአማራ ትግል አስፈላጊ እንደሆነ ይታወቃል። በየግዛቶቹ እየተካሄደ ያለው የነፍጥ ትግል የጦር ሜዳ ብቻ ሳይሆን ዓለም አቀፋዊና ቀጠናዊ የዲፕሎማሲና የፖለቲካ ድሎችንም ይፈልጋል። የአማራ ትግልም ከተሽኮርማሚነት ሲናገሩ ቀጠናዊ ግንኙነቶች የሚጀመርበት ጊዜ ላይ ነው። የአማራ ፋኖ ከኤርትራ ጋር የተናበበ ስራ ጀምሯል በሚል የብልጽግና መንደር ሰዎች ተደጋጋሚ ክስ ሲያቀርቡ ከርመዋል። እንዲህ ያሉ ግንኙነቶችን የአማራ ነጻነት አርበኞች ቢጀምሩ እንደ ወንጀል ሳይሆን እንደ ተቀደሰ ግንኙነት የሚቆጠር መሆኑ ግን መገንዘብ ተገቢ ነው። እነ ሽመልስ አብዲሳ እንደ ውጭ ጉዳይ ሚኒስትር ከሀገር ሀገር እየዞሩ የሚሰሩት ዲፕሎማሲ የተቀደሰ፣ ፋኖ የሚያደርገው ግንኙነት ግን የረከሰ የሚያደርገው ምንም አይነት ምድራዊ እውነት የለም። አማራ ከተለያዩ ሀገራት ጋር የወሰን ግንኙነት ያለው በመሆኑ ብቻ ሳይሆን በየሀገራቱ ውስጥ በስፋት የሚኖሩ ተወላጆች ስላሉት ከቀጠናው ጋር ትስስር መፍጠር ግዴታ ነው። በዚህ ወቅት ከአማራ ትግል አንጻር ኢትዮጵያ ውስጥ ካሉ የፊት ለፊትና የጎን ጠላቶች ውጭ የሚጠቀስ ጎረቤት ሀገር አለመኖሩ እንደ መልካም እድል ተወስዶም ሊሰራበት ይገባል። ፋሽስታዊውና ከሀዲው የብልጽግና መንግስት ገደል የከተተው የቀጠናው ሀገር ትስስርም በፋኖ ውስጥ የዲፕሎማሲና የፖለቲካ ካርድ ሆኖ ማገልገል የሚችል ነው። የሁሉንም የአፍሪካ ቀንድ ሀገራት የውስጥና የውጭ ሁኔታን መረዳት፣ የሀያሉን ፍላጎት እና ሁኔታዎችን በውል መገንዘብ፣ ለዚያ የሚመጥን ስትራቴጂ መንደፍ አስፈላጊ ነው። የገጠመውን የህልውና ፈተና ተሻግሮ የቀጠናው የነጻነት ቀንዲል የመሆን ጉዞ ላይ ያለው የአማራ ፋኖ ነገ በሚያቆመው ስርዓተ መንግስት ቀደም ብሎ የተተነተነውን የቀጠናው ሁኔታም ከመሰረቱ መ ለመቀየር የሚያስችል ስራ መስራት ይጠበቅበታል። አካባቢውን ከሁል ጊዜ ጦርነት፣ ከሁልጊዜ አምባገነንነትና ከዘወትር የዜጎች ሰቆቃ ማዳን የአማራ ትግል መንገድም እዳም ሆኗል። የብልጽግናው ጦር ሙሉ ወደ ተደመሰሰበት የአውደ ውጊያ መረጃ ስናልፍ ዛሬ ማለዳ 12 ሰዓት ጀምሮ የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር በፋክታ ለኮማ ወረዳ የ10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ ሁለት ተርቦች ባደረጉት የተጠና ልዩ ኦፕሬሽን ብዛት ያለው ወራሪ የብርሃኑ ጁላ ጦርን ጨምሮ ገዛህራ ቀበሌ ላይ የነበረውን ባንዳ አድማ ብተና ሚሊሻና ፖሊስ ሰራዊት ከነተተኪ ባንዳ አዲስ ምልምል ሰልጣኞቻቸው ሙሉ በሙሉ እንዲደመሰሱ ተደርጓል። ከቀናት በፊት ከየቦታው ተለቃቅሞ ወደ ፋክታ ለኩማ ወረዳ የገጠር ከተማ ገዘህራ ገብቶ የነበረ የጠላት ኃይል ዛሬ በቀን የካቲት 30 2017 ዓ ም ህዝቡን ከቤተ ክርስቲያን መልስ በማስገደድ ገዘህራ ላይ ብልጽግናን የሚደግፍ ፋኖን የሚያወግዝ ሰልፍ ለማድረግ አስቦ ሰፊ ስራ እየሰራ የነበረ ሲሆን ይህንን የጠላት እቅድ ቀድመው ያወቁ የአማራ ፋኖ በጎ ጎጃም ጎጃው አገው ምድር ሶስተኛ ክፍለ ጦር በየአስር አለቃ ኤፍሬም አጥናፉ ብርጌድ ዋና ጦር መሪ የመቶ አለቃ ለአለም ጌትነት በሰጡት ስምሪት መሰረት ወደ ቦታው የተንቀሳቀሱት የሻለቃ ሁለት ተርቦች ሰልፍና ስብሰባ ከህዝባችን ጋር ሳይሆን ቀደም ሲል በዚህ ብርጌድ ከተሸኙት አለቆች ከእነ ሞገሴና ብዙ መሰሎቻቸው ጋር ይሁን ሲሉ ሰባ ሶስቱን የብልጽግና ጦር ሰራዊት ወደማይመለስበት ሸኝተዋል። ይህች በሀምሳ አለቃ ማስተዋል ታደለ ሀምሳ አለቃ ፈንታሁንና ፋኖ ዘመን አዲስ እየተመራች ጎሳይ ቆድ ገዛሃራ ቀበሌ ገብታ የተሰጣትን ግዳጅ በብቃት የተወጣችው ሻለቃ ከዚህ ቀደም ከአንድ ጊዜ በላይ ወደ ቀጠናዋ ተንቀሳቅሶ የነበረ የጠላት ኃይል ጋር ተፋልማ አንድ ጊዜ ሁሉን ከፍተኛ ድል ከማስመዝገባ በተጨማሪ በክፍለ ጦሩ ስር ከሚገኘው ማለትም ከአማራ ፋኑ በጎጃም ዋገው ምድር ሶስተኛ ክፍለ ጦር በዳንግላ ከተማ የቤትወደድ ወደድ መንገሻ ጀንበሬ ብርጌድ ጋር በመናበብ በዳንግላ ወረዳ ጫራ ጊሳና በርባሽ አካባቢዎች ሰፍሮ የነበረ ጠላትን አይቀጡ ቅጣት በመቅጣት ጊሳ አካባቢ ከመቶ በላይ የጠላት ጦርን የተደመሰሰ ሰበት ኦፕሬሽን ጨምሮ ብዙ ግዳጆችን በታላቅ ጀብድ ያሳካችናት ተብሏል። መከላከያው ተጨማሪ ጦር ከአዲስ ቅዳም ከተማ ማንቀሳቀስ አስቦ የነበረ ሲሆን የብርጌዷ ዋና ጦር መሪ መቶ አለቃ ለዓለም ጌታነህ የመሩት የሻለቃ አንድ ጦር ከአማራ ፋኑ በጎጃም ጎጃው አገው ምድር ሶስተኛ ክፍለ ጦር የቀኛዝማች ስሜነህ ደስታ ብርጌድ ጋር በመናበብ አዲስ ቅዳም ከተማ ድረስ በመግባታቸው ጠላት አድጓሚ ተራራ ምሽግ ውስጥ ተወስኖ በእውር ድንብር ተኩስ ሞርተር እና ዙ 23 ብቻ እየወረወረ ባለበት እንዲቀመጥ ተደርጓል። አድጓሚ ተራራ ላይ ተቀብሮ በወረወረው የሞርተር ቀን ቡላ ዛምብላ ቀበሌ ላይ ህፃን ቀረብሽ አዲሱ የተባለች ህፃንን ጨምሮ የተወሰኑ ግለሰቦችን ቀላል እና ከባድ የመቁሰል አደጋ አድርሶባቸዋል። እንዲሁም በምዕራቡ አቅጣጫ በየቦታው የወደቀውን የጠላት ጦር ሰብአዊነት አስገድዷቸው ለመቅበር በወጡ የገዛሃራ አካባቢዋ ማህበረሰባችን ላይ ከሞት የተረፈ ቁስለኛ የጠላት ኃይል በከፈተው የእሩምታ ተኩስ ሶስት ንጹሐን በግፍ ሲገደሉ ብዙዎች ቁስለኛ መሆናቸውን የኤፍሬም አጥናፉ ብርጌድ የህዝብ ግንኙነት ኃላፊ ፋኖ ተሻገር አደመ ገልጿል። በደብረ ኤልያስ ወረዳ የሚገኘው የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም ከባድ አደጋ ላይ ነው። ሃይማኖትን ማውደም ተቀዳሚ ተግባሩ እና የተነሳለት አጀንዳው የሆነ የጨፍጫፊው ሂትለራዊ መንግስት ዙፋን ጠባቂ የመከላከያ ሰራዊት ታላቁን የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምን ለማውደም በዛሬው ዕለት በሶስት አቅጣጫ በመዝመት የገዳሙን መግቢያ ሁለት የተራራ በሮች በመክበብ ላይ እንደሚገኝ ታውቋል። ከሁለት ቀን በፊት ገዳሙን ለመደብደብ ስትራቴጂክ ቦታ ወደሆነው ምችግ የተራራው ጫፍ እንደደረሰ መገለጹ ይታወቃል። የበረህኛው ቀስተ ደመና ብርጌድ ፋኖችም ወደ ገዳሙ ላለማስወረድ በምችግ አፋፍ እንደተዋደቁና ጠላትን በእጅጉ በመምታት ጉዞውን እንደገቱ ተገልጾ ነበር። ከባድ መሳሪያ ዙ 23 ና መድፍ አስከትሎ ወደ ጓይ የመጣው ተጨማሪ የጠላት ኃይል በየጠንጠር ና ጀረሰብ ግንባር የተዋጉት ቀስተ ደመናዎች እና የበላይ ዘለቀና የበረህኛው ጅብላ ሙተራ ብርጌድ ደብረ ኤልያስ ከተማ በመግባት እቅዱን በማክሸፋቸው የብልጽግናው ጦር ወደ መጣበት ተመልሶ ቆይቷል። በዛሬው ዕለት ሃይማኖትን አጥፊው የወንበዴ ስብስብ ሀይሉን በእጥፍ በማጠናከር ከባድ መሳሪያዎችን በመታጀብ በጎፍ ጭማ በመጋል ቡሬና በጓይ ቀበሌ አድርጎ አስፍቶ በመጓዝ የገዳሙን መግቢያ የተራራ በሮች መያዙን የአማራ ፋኖ በጎጃም የቀንጌታ የወፍታ የንጉሴ ንጉሴ ስድስተኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን ገልጿል። አካባቢውን ፋኖ ገዳሙን ለመጠበቅ እንደሚዋደግ ገልጾ ሁሉም ትኩረቱን ገዳሙ ላይ እንዲያደርግ ጥሪ አቅርበዋል። አዳነች አቤቤና ሽመልስ አብዲሳ በአብይ አህመድ የበላይ አዛዥነት የሚመራውን አዲስ አበባ ለኦሮሚያ የማስረከብ ፕሮጀክታቸውን አጠናክረው ቀጥለዋል። የአማራነት ማንነታቸውን ለከርሳቸው የካዱት በፌዴራል እነተ አመስገን ጥሩ ነ በአዲስ አበባ እነ ጅን ጥራራ አባይ ዋነኛ ጉዳይ ፈጻሚዎች ሆነዋል። የፕሮጀክቱን ዋነኛ አካል የሆነው የመሬት ወረራ ሲሆን ከፌዴራል ተቋማት ላይ እየተነጠቀ ለኦሮሚያ ክልል እየተሰጠ ነው ተብሏል። ከሰሞኑም በአዲስ አበባ በቂርቆስ ክፍለ ከተማ በገቢዎች ሚኒስትር ስር ለሚተዳደረው የኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከአንድ አመት በፊት ተሰጥቶ የነበረው 120 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል እንደሚያስተላለፉ ታውቋል። በክፍለ ከተማው ወረዳ አስር ቀበሌ አንድ በተለምዶ መሿለኪያ ተብሎ የሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ ም ለኮሚሽኑ ዋና መስሪያ ቤት ህንፃን ግንባታ መሰጠቱ የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ ላይ የሚውል 60 ሚሊዮን ብር መመደቡ በመገናኛ ብዙሃን መዘገቡ ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስፍራ ባለ 15 ወለል ህንፃ በዓመት 67 ሚሊዮን ብር ጥር የኪራይ ክፍያ የሚፈጽመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረጅም ጊዜያት ማስቆጠሩን የተቋማዊ አስተዳደር ቢሮ ኃላፊ አዱኛ እንዳለም በወቅቱ መግለጻቸው አይዘነጋም። ክፍለ ከተማው ለኮሚሽኑ መሬት እንደሚሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓመተ ምህረት ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንደሚነሱ አሳውቆም ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎች መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ አሳስቧል። መሬቱን ለኦሮሚያ የመስጠቱ ውሳኔው የተላለፈው በአዲስ አበባ ከተማ አስተዳደር ነው ተብሏል። ለልማት እንደሚነሱ ቀበሌው ያሳወቃቸው ነዋሪዎች በበኩላቸው በ2016 ዓ ም ህዳር ወር የመኖሪያ ስፍራው ለልማት እንደሚፈለግና እንደሚነሱ ከተነገራቸው በኋላ ከቀበሌ ቤት እስከ የጋራ መኖሪያ ቤት ኮንዶሚኒየም ባለሁለት መኝታ ቤት ድረስ ፍላጎታቸውን የሚያሳውቅ ፎርም ጭምር ሞልተው እንደነበር ተናግረዋል። በተጨማሪም በወቅቱ ለልማት ተነሽነትና ለትራንስፖርት ካሳ የሚውል 85 ሺ ብር ካሳ እንደሚከፈላቸው ተገልጾ የነበረ መሆኑን፣ አሁን ግን ባለፈው አመት ያስገቡት ማስረጃ ቀርቶ እንደ አዲስ መረጃቸውን አደራጅተው ማስገባታቸውን ገልጸዋል። በአስተዳደሩ በዋናነት የጠየቁት ማስረጃም ለቀበሌ ቤት ነዋሪዎች የታደሰ ውል፣ የኪራይ ደረሰኝ፣ የታደሰ መታወቂያ እንዲሁም ቤቱ በጋራ የተያዘ ከሆነ የጋራ መሆኑን ማረጋገጫና ውክልና ያላቸው ነዋሪዎችም ውክልናቸውን እንዲያቀርቡ ነው። የግል ይዞታ ያላቸው ነዋሪዎች የይዞታ ማረጋገጫ ካርታና የግብር ደረሰኝ ማስረጃቸውንም እንዲያቀርቡ ጠይቀዋል። አንድ ስማቸውን እንዳይጠቀስ የጠየቁ እናት በአካባቢው ከእነዚህ በሁለት ከተጠቀሱት ነዋሪዎች በተጨማሪ በጥገኝነት የሚኖሩ ብዙ መሆናቸውን በመጠቆም በሁለቱ ጎራ ለተካተቱና ቤትና ካሳ በሚሰጥበት ወቅት ሜዳ ላይ እንዳይወድቁ በስጋት የኑሮ ሁኔታቸውን በመግለጽ ወረዳው የእነሱንም መውደቂያ ታሳቢ እንዲያደርግላቸው የሚጠይቅ ማመልከቻ ማስገባታቸውን ተናግረዋል። በሶሪያ በተቀሰቀሰው ግጭት ከአንድ ሺህ በላይ ሰዎች መሞታቸው ተነግረዋል። በአዲሱ የሶሪያ የጸጥታ ኃይሎችና በቀድሞ የበሸ አላሳድ መንግስት ታማኝ ተዋጊዎች መካከል በተቀሰቀሰው ግጭትና የበቀል ግድያ በሁለት ቀናት ውስጥ ከአንድ ሺህ በላይ ሰዎች መሞታቸው ተገልጿል። መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ቡድን እንዳስታወቀው ከሟቾቹ መካከል 745 የሚሆኑት ንጹሐን ዜጎች ሲሆኑ 125 የሶሪያ የጸጥታ ኃይሎችና 148 የአሳድ ታማኝ ተዋጊዎች ተገድለዋል ሲል አሳውቋል። ይህ የበርካታ ሰዎችን ሕይወት የቀጠፈው ግጭት በታህሳስ ወር የሶሪያ መንግስት ኃይሎች የአሳድ አማጽያን ካስወገዱ ወዲህ አስከፊው ግጭት መሆኑ መሆኑን የሰብአዊ መብት ታዛቢ ቡድኑ ገልጿል። ባሳለፍነው ሐሙስ የበሽር አላሳር ታማኝ ኃይሎች በሀገሪቱ የባህር ጠረፍ አካባቢ ላታኪያ በተባለችው ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ድንገት በከፈቱ ጥቃት ግጭቱ መቀስቀሱ ይታወሳል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ